ፈጣሪ እንደ ፈዋድ ካለ ራስ ዳርሶ ይጠብቃችሁ። እንዴ እንደ ምንሽ ነው? ልጅቷን እኮ ሁለት ጎረምሳ አጣብቆ ሊደፋት ነው። ቡርካ ጎረምሳ፣ ፈዋድ ጎረምሳ። እንዴ! ሁለት ጎረምሳ በመሀል ቤቷ እየሄዱ የጦር አውድማ አደረጉት እኮ ቤቷ። ምን አለ ልጅቷ በሰላም ብትቀመጥበት? እንዴ ምኑ ናችሁ ነው ሲጀመር ማለት ነው። በፍቅር ዙሪያ ያለ ሰው ሁሉ ከሷ ማረቅ ይፈልጋል። እንዲሁ ሴቶች ሁሉ ሄደው ቢያጽናና ሴቶችን ራሱ ከሷ ያረቃል። አቤት አቤት! አንተ የራስህን ሴት ይዘህ እየተጋጋጥክ ምን ሆነ ነው ፍቅርን ማትተዋት ሲጀመር ማለት ነው። ከልቡ አይደለም። ይቅርታ ልጠይቃት ይሄደ፣ ቡርካን ለማብሸቅ ማለት ነው። ፍቅርዬን ሲያቅፋት ለማሳየት በቅጽበት እሱ ሲመጣ ተነሽ፣ ተነሽ፣ ተነሽ በግድ ማቅፋት መጀመሪያ ተንፋሽ ግን በደንብ ብራሱ ማውራት አይችልም፣ ማለት ነው ይሄ ፈዋድ ማለት ነው። አንተ ከስሯ ያሉትን የሚደግፏትን ሰዎች ሁሉ ከሷ ማራቅ፣ በቃ እሷ ብቸኛ እንድትሆን እንድታለቅስ፣ እንድታዝ ምናምን አይደል የምትፈልገው? ሲጀመር እሷ ብቻዋን ብትሆን ራሱ አታለቅስም፣ አታዝንም፣ አታክዝም። እና በውሸት ይቅርታ ምን አለ ቡርካ እንደ ይፈልጌ ነው በጣም ራስ ወዳድነት አይን አውጥቶ ወጣ ብገባ ከሷ ዙሪያ ያሉ ሰዎችን ሁሉ ማረቅ። አንተ የራሴ ነው ጀምር ያለው ብለሃል አይደል? ከፈቲ ጋር እየተጋጋጥክ ነው። እዛ ሁሉ እንደ ጅራት ዛሬስ ምን ነው ጅራቱን አልመጣችም? ምን ነው፣ እንዴት ቀረች ዛሬ ባካ? እና እያልክ ነው አይደለ? ለምንድነው ፍቅር ማትተዋል ታፈቅራታለህ ተወዳታለ፣ ምናምን ቢወዳትስ፣ እንደ አንተ የራስህን ሴት ይዘሃል አይደል ቢወዳትስ። እንደ ኧረ ወንዶችዬ፣ በጣም ራስ ወዳዳት ሆኑ እናንተ። የራሳችሁን ከሴት ጋር እየተጋጋጣችሁ ፍቅረኛችሁ ሌላ ሴት ይዛ አተያዘ ሼም የለም። እንደ አይደብርም አይደብራችሁም ወይ እንደ ፎዋድ? አሁን እኮ ሴት ጋር ነህ አይታይም፣ እንደ ሁሉ ጅራ ለጅራት እያስከተልካት እሷንም እንደ እህቴን ማያት እያልክ ነዋ።

በቃ ዝም ብለን የምትንተባተበው እንደው አንድ እንደ እሷ እንኳን እንደ ክችን ያለው ወሬ አታወራም እንዴ? ናቸው ወደች ኔ ማሮች፣ የኔ ፍቅሮች ደና ናቸው። በጣም ደና ነኝ። እግዚአብሔር ይመስገን፣ ክብሩ ይስፋ። ለመዳን ያለም አለው። በጣም ደና ነኝ። እናንተ እንዴናች? ስራ እንዴት ነው? አረ ረመዳን ያልቅ ነው። በጣም ደስ ይላል። ከዚህ በኋላ እንቦጭቃለን ማለት ነው። ለማንኛውም ማለት ነው፣ ዛሬ እነ ሀይምዬ ደግሞ ጠፍተዋል። ኔ ማሮች፣ ምን ሆኗቸው ይሆን? እናንተ እነዚህ ልጆች የጸባቸውን አከራሩት እንዴ? የኔ ማሮች ራኑ በእናታችሁ እናንተ ከሌላችሁ ሶሻል ሚዲያ አይደምቅም። ታው እና ሃይሚኮ በነገራችን ላይ ጸባቸውን ሶሻል ሚዲያ ላይ አያወጡም፣ በውጭ በውስጥ ነው የሚፈቱት። በመጀመሪያ ወደ እና ፍቅር ሊድላችሁ ዛሬ እንግዲህ ማን ነው ይሄ ፍዋድ ፍቅርዬን እየን ይቅርታል ጤቅ ነው ብሎ ቤቷ ድረስ ሄዶ ነበር። ቤቷ ድረስ ሄዶ ግን በጥጦ ነው የወጣው። በውሸት ይቅርታ ጠየቀ፣ ይቅርታ ጠየቀ በውሸት ነው ከልቡ አይደለም። ከልቤ ነው ከልቤ ነው ይላል፣ ግን በኋላ ከልቡ እንዳልሆነ በደንብ ነገራት። መጨረሻ ላይ ፍቅርዬ በጥስጥስ አርጋ ጣለችለት። ይሄን ስታዩ እንግዲህ አንደኛ ፏድ ከሷ ዙሪያ ያሉ ሰዎችን ሁሉ ማራቅ፣ ሁለተኛ ነገር ደግሞ በተመልካች ዘንድ እንድትጠላ ማድረግ። እሷ እንደገፋቸው እንደበደለችው ማሳየት ይፈልጋል። ገባቸው አይደለ? አሁን አንዳንድ ሰዎች ቤቷ ሄዳ አስወጣቸው እንዲባል ይፈልጋል ሰዎቹ በቃ አስወጣቸው። ደግሞ ያደረገው ነገር ትክክል አይደለም። በውሸት ይቅርታ ጠይቆ ካጠገባ ያለ ሰው ደግሞ አምኖት እንዲ። ቡርካ ደግሞ እንደዚህ አይነት ጅል አይደለም፣ በእውነት በጣም ብልጥ ነው። እኔ ሙድ ሲይዝበት ና እንደዚህ አጮልቆ እያየ ሲስቅ ማለት ነው። እኔ ይሄ ቡርካ የሚባል ልጅ ማለት ነው፣ ልክ እንደ ዳኔ አክቱ በጣም ነው የሚያስቀኝ እዚህ ትወናላኝ ማለት ነው ይሄ ልጅ በጣም ያስቀኛል ያዝናናኛል የምር ነው እምላችሁ ልክ ዳኒ እነሩታ ጋር ሲተውን አንድ ሰሞን በቃ ፍርስ ነበር የሚያደርገው ሙድ እያዘባቸው ምናምን አብርሽን እያስለቀሰው ምናምን በቃ ዳኒ የዳኒ ፓርት በጣም ነበር የሚመቸኝ እነሩታ ድራማ ላይ እሺ ደግሞ የቡርካ ፓርት በጣም ይመቸኛል ኦ ማይ ጋድ ቀላል ነው የሚያለው እንዲ እንዲዚህ አጮልቆ ሙድ ሲይዝበት ምናምን ከዛ ፏድ አስወጣለው ብሎ ገፍትሮ አስወጣው አመት አለ ሲሉ መመታት አለ። አይህ እኔ አለቃ ነኝ ሲባል የበላይ አለቃ ሌላ አለቃ ይመጣል። ና እንግዲህ ፍሀድ ማለት ነው ለማብሸቅ ሞክሮ ነበር ግን አልተሳካለትም። አይ ሙድ ያዙበት እኮ ተሳሳቁበት። መጨረሻ ላይ ግን አሳዘነኝ። አበባውን ብጥስጥ ስታረገው ቡርካ ደግሞ ሲገፈታትረው በቃ ብሩኬ ገብቶታል። ለማብሸቅ እንደሆን ገብቶታል ገብቷቸዋል። እኔ ቡርካ የሚብል ስም ስላልተስማማኝ ብሩኬ ብያዋለሁ። ስለዚህ ማብሸቁ ስላልተሳካለት በቃ አንገቱን ደፋ ማለት ነው እና ፏድ የምታደርገው ነገር ጥሩ አይደለም። በቃ ደስ አይልም። የምሬን ነው። በጣም ራስ ወዳድ አትሆን ሲጀመር ማለት ነው። በእርግጥ ጥሩ ነገር አድርጎላታል። እኔ ፏድንም አንዳንዴ በፊት ጥሩ ነገር አድርጎላታል። ግን ደግሞ በፊት ጥሩ ነገር ስላደረገ አንድ ሰው አሁንም እየበደለ እየገፋ መጥፎ ነገር እየሰራ ትክክል ነው ብለን አንተቸውም። እኔ ሰው ስህተት ከሰራ እናገራለሁ። ትክክል ከተናገረ ደግሞ ፍቅርም ቢሆን መጥፎ ነገር ስታረግ እኔ እንትን ላለው ዝም አላሽቃብጥም። ያየሁትን ነገር ሁሉ እናገራለሁ። ስለዚህ ዛሬ ፏድ ራስ ወዳድ ሆኖ ሳይሆን በጣም ራስ ወዳድ በፍቅር ዙሪያ ያሉ ሰዎችን ሁሉ ማራቅ በተመልካሽ ፊት ደግሞ እንድትጠላ ማድረግ። ከቤቱ አባረረችው፣ አስወጣችው፣ አበባ ቢሰጣት በጣት ሳጣለችው። በቃ እንደዚህ እንድትባል ነው የሚፈልገው። እሷ መጀመሪያ በክብር አስቀምጠው ነበር ውሃ ውስጥ አስገብታ በትክክለኛ በቃ ይቅርታ ጠይቆኝ ነው ብላ ልቧ እየራራ ነበረ። ከዛ በኋላ ግን መጨረሻ ላይ የውሸት እንደሆነ ደግሞ ኮ በጣም የሚገርመኝ ነገር መተወን አይችልም፣ ማስመሰል አይችልም፣ ማድረግ አይችልም። ዝም ብሎ ነው የሚንተባተበው። እንደው መጀመሪያ ይሻለው ነበር። አሁን አሁን እንደው ፍቅር ከሱ ከራቀሽ በኋላ ንግግር ራሱ አቅቶታል። የምሬ ነው እንደ ፊቱ ኮንፊደንስ የለውም። በቃ ዝም ብሎ የሆነ ፈሪ ሰው ታውቃላችሁ፣ ሾከክ እያለ መሄድ የሆነ ፈሪ የሆነ ፈሪ ነገር ገብቷችኋል። ቆፍጠን የሚል ወንድ ነው ደስ የሚለው። እንደ ቆፍጠን ኮራጀንን ሲል ነው ወንድ ልጅ ደስ የሚል እ እንደዚህ ሲሽለጠለጥ በጣም ነው የሚደብረው። እና ፏድ ማለት ነው እንዲሁ ንግግሩ ሁሉ ጠፍቶበታል ከፍቅር ከራቀ በኋላ። አይ የሚያወራው አማርኛ ሁሉ ዝም ብሎ የተንተባተበ ምንም የሚያዝ ምንም ነገር ዝም ብሎ እና እንደዚህ አታድርግ። በቃ አላማረብህም፣ አልተወንክም፣ በ አልቻልክበትም። አሁን ቡርኬን ለማብሸቅ ነው የሄድከው አደለ፣ እዛ ጋር የውሸትን አበባ የሰጦች ማለት ለምን አስፈለገ? እንደ ጉድኮ ነው የውሸትን ቅርታ የጠየኩሽ አልክ። በዛም በዛም ብለ ማለት ነው አንተ መናገር አልፈለግም፣ ግን ደግሞ ትወናውን ስለማትችልበት እዛው ራስ ጽፈህ ራስ አበላሸው፣ ራስ ጀምረህ ራስን አበላሸው። እና ዝም ብለው ሄልክ ቅርታ እንደጠየቅ አስመስለ ብትሄድ ጥሩ ነበር። ሰራ ሰራና፣ መጨረሻ ላይ እንደውም እውነቱን ልንገርሽ አለ አለችው እኔ ይቅርታ የጠየኩሽ ይህንን ያመጣውት ቡርካ እንዲያይ ስለፈለግኩ ነው አለ። አይህ ያኔ ፍቅር ደማ ፈላ። በቃ እሱ እንዲ ስለፈለግክነው ይቅርታ የጠየከኝ በደንብ ነው የሚያስታው። እሱ ሲመጣ አቅፋት ጨምቆ ጨምቆ ሊጥላት እኮ ነበር። ጨመካት እኮ አንተ፣ ምን ሆነሀል? እስትንፋሷ እኮ መተንፈስ አልቻለችም ልጅቷ። እንዲ በቅድ ራጉድ ነው እናንተ እና ፋድ እንደዚህ አይን ያወጣ ራስ ወዳድነትህን ተው ብራዘርዬ። እንደዚህ አይደለም ነበር እኮ ባህሪ። ለምንድነው እንደዚህ የምታደርገው? ፍቅር እንድትጠላ በዙሪያ ያሉ ሰዎችን ሁሉ ከሱ አንድ ሩቁ ለምንድን ነው? ምንድ ነው ፍላጎት? አንተ ፈት ጋን አደለ ለምንድ ነው ፍቅር እንድትጠላ የምታደርገ? ስለ ሷ ጠላቻ ባት ለምንድ ነው? በቃ ካልፈልግካ ታርፈ ተቀመጥ። በቃ ምን አገባ? ታግባም አታግባም፣ ያፍቅራትም አያፍቅራትም፣ አኬፍ ምን አስጨነቀ? አንተ ሌላ ሴት ጋና አደለ ስለዚህ መተው እኮ ነው። አንድ ሰው ከተውክ፣ መበሻሸቅ ምናምን አይ አያስፈልግም። አንድ ሰው መጥፎ ሆኖ ከታየ መተው ብቻ ነው ያለህ አማራጭ። እና ደግሞ በዚህ ምላሽ ደግሞ ቡርኪያ ምን እንደሚያደርግ ገምቱ ብቻ ገምቱ። ፏድ እንዴት ደሙን እንደሚያፈለው በቀደም ባለፈው አይታችኋላ። አሁንም ገና ያበሽቀዋል። ስለዚህ እንደዚህ አታድርግ፣ ፏድ ተብዬው ማለት ነው። ራስ ወዳድ አትሆን፣ በቃ ፍቅርዬን ደግሞ ተዋት እንዴ። ሁለታችሁ ምን ነው እንዴ? ምን ነው ሸዋ? ምን ነው ሸዋ እንዴ መኖር አልቻለችም እኮ ልጅቷ። ለማንኛውም ቪዲዮዋን ስለሰጣት ግን ደስ ብሎኛል አ እንደዛ በጥብጠ በጥብጣ በአንተ ቻናል ቢሆን ያናደደኝ ነበር፣ ግን በእሷ ቻናል ስለሆነ በጣም ደስ ይላል። ለማንኛውም ነገም በአዲስ ድራማ እንጠብቃችኋለን። ፍቅር እየኔወድ ክብርሽን ጠብቀሽ ነው ድራማ መስራት ያለብሽ። ክብርሽን መጣል የለብሽም። ልክ እንደዚህ እንደነ ደመቆ ሰው ቤት ቤትሽን ትተሽ አደራሽ እንዳትይ ድራማ ቢሆን እቤትሽ እየመጡ የሴትነትሽን ክብር አስጠብቀሽ ማለት ነው። ገባሽ? አተራምሻቸው። ይኔ ልዩ ልዩ ኮነሽ። አንቺ ኮ በነገራችን ላይ በቁንጅናሽ ነው እንደዚህ የምታማለያቸው። ለማንኛውም እነ ሀይሚና ነ ብሩኬ ስለ ስለቀሩ በጣም ደብሮኛል። ግን ለምን ቀሩ፣ እንዴት ቀሩ የሚለውን ነገር አጣርተን ነገ የምናወራችሁ ይሆናል። ባይ ባይ። በጣም ወዳችኋለው።